ና ልጆች አራት ልጆች አልሽ ልጆችን አምጪ እያለ ይገኛል። እንግዲህ ቡቡዬ ዛሬ በእንጀራ እናት ፊት እንጀራ እናት እንደ እንጀራ እናት ጓጉ ኧረ እኔ ልጆቼ እንጀራ እናት አያስፈልጋቸውም እውነት ነው ሃይማኖት ታደሰ እዚህ ጋር ትክክል ብለሻል አንቺ በህይወት እያለሽ እንጀራ እናት በፍጹም አያስፈልግም ባይሆን ብዬ ሄድ መለስ እያልክ ተ ያለ ወደድሽ ነው እኔ እኮ መብቴ ነው ሃይማኖት እንዴ መብት አለው እንዴ ምንም ቢሆን ምን እንዴ ወገቡን የቆረጠበት እኮ ነው አራት ልጅ ማፍራት ቀልድ ነው እንዴ ዲዲካሙስ ምን የአንገት ወርቅ አረታቸው ወይስ ቸኮሌት? አረ ስሙ ቀልዱን ትታችሁ ማለት ነው። ቸኮሌት ቀለመን ምናምን አስመልሽ የተባላችሁት ይሄ ቪዲዮ ለእናንተ ነው የሚሰራው ማለት ነው፣ ወይስ የአበሻ ቀሚሶች አንተ የሰጠኝ ስጦታ አረካቸው ምከፋፈል በጣም የሚያናድዳ ሰው ማለት ነው። ሃይማኖቱን በውስጥ የተናገራ ሰው አለ በስጦታ መልክ ማለት ነው። በዛ ምክንያት እንግዲህ በጣም የምታውቀው ሰው ወይ በብሩክ በኩል ብቻ በሆነ ቦታ የሆነ ስጦታ ሰጥቷት ነው ያን ቃ የመለሰችው ምናምን ነገር፣ በዛ ብዙ ጦርነት ተፈጥሯል። ያንን ነገር ሊያስተምሯችሁ፣ ይህንን ቪዲዮ በዚህ መልኩ አምጥተውታል ማለት ነው እና ወድ ቤተሰቦቼ፣ ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? ውሏችሁ እንዴት ነው? አለ ወኔ ደህና መስገን ዛሬ እንግዲህ ሊንዳ የብሩኬ ፍቅረኛ ማለን ጓደኛ ነው ምለው። እናንተ የብሩኬ ጓደኛ ከፍቅረኛው ጋራ አገናኝተዋል። ፍቅረኛው ማለት ሃይማኖት ታደሰ። ሃይማኖት ታደሰ ወይኔ፣ ይህ ሀይሜ አክት እኮ እያሳቀኝ ነው የምታደረገው ነገር ማለት ነው እና የዛሬው ቪዲዮ ማለት ነው በደንብ ላዳመጠው ሰው በጣም በጣም በጣም ያስተምራል። በጣም ለምን እንደሆነ ምናምን ብቻ በጣም የቅርብ የሚያውቁት ሰው ማለት ነው፣ ብዙ የሆነ ስጦታ የሰጣቸው ሰው ብቻ የሆነ ነገር ብለዋቸዋል። በውስጡ ሲጣሉ እንደሚመስለኝ እና ያንን ነገር ነው ማስረዳት ማስተማር የፈለጉት። እያንዳንዱ ነገር የሚሰራው ለኦዲየንስ ነው። ሃይማኖትም ይሄን ነገር ታውቃለች። ምንም ድብቅ አይደለም። ቤተሰቦች ሌላው ሲቀጥል አንዳንድ የሆናችሁ አንዳንድ ናችሁ ሰዎች አላችሁ ዩቲዩበር ማለት ነው እና እናንተ ደግሞ እንደኔ ትንንሽ ትወርናችሁ፣ በነገራችሁ ላይ ማለት አንዳንዴ ተናዳችሁም ሊሆን ይችላል። ይሄን ነገር የተናገራችሁ አነጋገራችሁን ታስተካክሎ የተሻለ ነው። ብሩክ አለማየሁ ቀብራራ ሃይማኖትን ጎርቶ የት ሊገባ አላችሁ እንዴ? ስንት ብዙ ነገር ነው ያወራችሁ። በነገራችሁ እዚህ የማውራት አልፈልግም እኔ በቲክቶክ ላይ ማስጠንቀቂያ እየተሰጣችሁ እያየሁኝ ስለነበረ ምን በምን አጥፍተው ነው ብዬ ሄጅ ሳይ ማይሆን ማይ ተገቢ ያልሆነ ነገር ነው እያላችሁ ያላችሁት። እንግዲህ ብሩክ ምንም ያደረገው ነገር የለም እንደምታዩት ቪዲዮ እንኳን ተናግሮ ነው እየሰራ ያለው። እውነት ሳይገባችሁ ቀርቶ ሳይሆን አውቃችሁ ለተንኮል ነው እየተናገራችሁ ያላችሁ ማለት ነው። ሲቀጥል ደግሞ ትናንትና ሀይሚ እነሱ ሲጠሯት እንዳያገኙት ብላችሁ የተንጨራጨራችሁ ላይ ብላይ ቲክቶክ ማለት ነው ራሷ ደውላና ልጋለው ብላ ይኸው ራሱ አገኘችው ማለት ነው። ወይኔ ወይኔ! ዛሬው ማፈር ሰው በምላሱ ያፍራል። እናንተ እነሱ እኮ አንድ ናቸው። ምን አስባችሁ ነው? ቆይ ሌላ ሌላ ነገር የምትሉት። አንደኛዋ ደግሞ እኔ ሐብልና ወርቄና ሲዛለው ብሩኬ ነው የገደለልኝ ሰው ሽንጥቅሽ አላልሽም እንዴ ሰው አገር ቁጭ ብለሽ እዛ በግረኛ ወይም ደግሞ የሆነ ሽንት ቤት አጣቢ ሆነሽ እንዳው በሰላም ሀገር ያስገባኝ ከቤተሰቦች ቀላቅለኛ ቲም ለሱ ጉድጓድ ከምትቆፍሪ እግዚአብሔርን አንዳንዴ በማታቆት ነገር ገብታችሁ ስታመሰቃቅሉ ማለት ነው። እውነት ፈጣሪ ራሱ ያይባችኋል። ምክንያቱም አታቋቸውም እነዚህ አታቂውም። ብሩኬ አሁን የታቂዋለሽ የምታቂው በቪዲዮ ነው። ረገምሹ አረገምሹ አንቺም ብሎ ደግሞ አስገዳይ አንቺ ራስሽ የሞትሽ ነሽ። ስለመሞት የምታስቢ አንቺ ራስሽ የሞትሽ ነሽ። እና በጣም ብቻ አንዳንዶቻችሁ ወይኔ በጭንቅላታችሁ ሳይሆን የምታስቡት በውስጥ እግራችሁ ነው የምታስቡት። አንዳንዶቻችሁ ማለት ነው የኔ ቀብራራ። ስንቱን አቃጠለው፣ ስንቱን አቃጠለው። ኮራጀነን ሰቅ እያለ እግዚአብሔርን ይመችህ። እና የዛሬ ቪዲዮ እንዳለ ለተመልካች የሚያስተምር ቪዲዮ ነው እየሰሩ ያሉት ማለት ነው። በስተ ግን ሀይሚ ያው እየተናደደች ነው ማለት እንኳን። ሀይሚ በነገራችን ላይ እኔ ራሱ ሊንዳ ክጎኑ ስላለች ማለት ነው እኔ ራሱ እየቀናው ነው በ የመጣ እየቀናው ማለት ነው። ደስ አላለኝም። ለምን እንደሆነ አላቅም ብቻ ማለት ምን እንጃ ስለ አለመድኳት ይሁን ምን ይሁን አላቅም ብቻ የሆነ ብቻ ደስ አላለኝ የሆነ እግሯን ሲነካት ምናምን። እሱ አንድና አንድ ያው አንደኛ የሃይሚን ስሜት ለማየት ነው። ሁለተኛ ነገር በዚህ በዚህ ውስጥ ምን አይነት ያ እኔ ሴት ይዞ ይመጣል ምናምን ሲሉ በጣም ነው። ሳምንት ሆኗቸው ሲያወሩ ጠፍቶ እሱ ራሱ ሶስት ቀን ጠፍቶ ሴት ይዞ ሊመጣ እየፈለገ ነው ምናምን ሲሉ አሁን ሴት ጠፍቶ ነው ዩቱብ ላይ የሚመጣ ሴት ጠፍቶ ነው አሁን እሱ የሚፈልገው በዛን ሰዓት በጣም ያወሩ ነበር እና እኔ ራሱ በስመ አብ እስኪ ይዞ እንኳን እስኪመጣ አይታገሱም እያልኩ ነበር እና ይዞ መጥቶ ይኸው አሳያቸው። ብቻ በጣም በጣም የሚያስቅ እና የሚገርም ውሎ ነበረ ዛሬ። ቪዲዮ ምንም ሐሳብ አስተያየት የሚሰጥበት አይደለም። በነገራችን ላይ ግን አንድና አንድ ነገር ልብ ሰታችሁ፣ ዓይን ሰታችሁ፣ ጆሮ ሰታችሁ የብሩክ ይሄ የጀመረውን ቪዲዮ ምንም በመካከላቸው ያሉ ኦዲንሶች ያስከፏቸው ኦዲንሶች እንዲማሩበት ፈልገው ነው። ሲቀጥል ደግሞ ሃይማኖት ታደሰ ማለት ነው ብሩክን ዓይኗስ ብር እስኪል ነው የምትወደው ማለት ነው። ዓይኗስ ብር እስኪል ብሩክም እንደዛው ብሩክም እንደዛው፣ ሃይማኖትም በጣም ነው የሚወዳት። ስለሚወዳት ነው ካፉ ላይ የማጠፋው ማለት ነው። እነዚህ ልጆች መቼም ቢሆን መቼ ይለያያሉ ብላቸው ተስፋ አታድርጉ። ሲቀጥል ደግሞ አይለያዩን ብለሽ ለምን ቪዲዮ ትሰሪ ያለሽ አይደለም። ተለያዩ እንኳን ደስ አለሽ ያላችሁኝ እንኳን ደስ አላችሁ። ተለያዩ እንኳን ደስ አለሽ ላላችሁኝ እንኳን ደስ አላችሁ። ለእናንተ ይሄ ነው የሚገባችሁ፣ ሌላ አይገባችሁም። እና ግን ለእናንተ ይሄ አይገባችሁም፣ ሌላ አይገባችሁም። ነገራቶቹ ሁሉ ለመልካም ነገሮች ናቸው። ሁሉም ነገር በጊዜ ተስተካክሎ ሁሉም የምታዩት ይሆናል። ብዙዎቻችሁ ደግሞ የሃይሚ ልደት ዱባይ ነው ትላላችሁ፣ ግን ዱባይ መች ትኬት ተቆርጦ ነው ዱባይ የሚኬደው ዛሬ እንግዲህ ኢትዮጵያ። በነገራችን ላይ ያው አሁን ከዚህ በኋላም ተቆርጦም ይሆናል ቪዲዮም ተሰርቶ እስካሁን ድረስ ሊሄዱ ይችላሉ። ኤኒዌይስ ግን ዱባይ ነው የሚባለው ወሬ አልሰማሁም ። ዳንያ ደቤ ዳኒ ያከብራል የሚባል ወሬ ነው እኔ የሰማሁት ዳኒ ያከብራል ሲባል እኔ ሰማሁት እንግዲህ ማንም አከበረውማ ግን እኔ ልደቱ ግን በሰላም የሚያርፍ አይመስለኝም እናንተ ሳስበው ምክንያቱም ዳኒ ያከብራል ከዛ በኋላ ሶስና ምን እንደምታደርግ ወይ ትረብሻለች ወይ የሆነ ብጥብጥ ይፈጠራል ብቻ ግን አላቅም ብቻ ልደቱ የሰላም ይሁንላት ብላችሁ ጎዱ እናንተ ጸልዩላት። ውድ ቤተሰቦቻችን፣ ሰዎቻችን በዚህ አጋጣሚ ቀማማም እንኳን ተወለድሽ። እንግዲህ ውዱ ባለቤትሽ ቀብራራሽ ከጎንሽ ቅፍ ቢያረግሽ በጣም ደስ ይለናል። አምና ስታለቅሺ እደረሱ ላይ አርጎ ሲያባብልሽ ነበረ። ገና አዲስ ፍቅረኛሞች ነበራችሁ። በዛን ሰዓት በቃ ልብ ትርታችሁ ሞቅ ሞቅ ሞቅ ያለ ነበር። እና አሁን ደግሞ በዚህን ጊዜ በአሁኑ ጊዜ ከጎኖች ቢሆን በጣም ደስ ይለናል። ነገር ግን በአሁኑ ሊንዳ ናት መሰለኝ ከጎኑ የምትሆነው ወይም ደግሞ ዳኒ ሊንዳን ብሎ ሊጣላ የሚችል ይሆናል። አይዶ ነው፣ ብቻ ግራ የተጋባ ነገር ነው። ግን ነገር ግን ብሩኬ ግን እንደዚህ ማለት የሚታወቅ ውስጥ እንዴት እንደገባ እንዴት እንዳገኛት አይዶ ነው። ለነገሩ በሶስ በኩል ሊሆን ይችላል ያገኛት። ሌላው ሲቀጥል እንግዲህ ብሩኬ ሴት ልጅ እንደ ቦርሳ ማንጠልጠል አብርሃም አልተባለ እንኳን አብርሃም አልተባለም እንኳን ቀብራራው ያቶ ታደሰ ልጅ ቀብራራው ያቶ ታደሰ ልጅ አላልኩም እንዴ ያቶ አለማየሁ ልጅ ማለት ነው እንኳን ብሩኬ እንኳን ብሩኬ አብርሃምም የሴት ቦርሳ አልተባለም ሀይሚሻዬ ምን አስበሽ ነው እንዴ ለባለሽማ የሌለ ስም አትስጭው የሌለ ስማስጮ ከዚህ በኋላ መኖር አልችል መስሎት አይቶ መስሎታይቱ እንደሆነ አይንሽ አስታውቃል። እንዴት እንቅልፍ እንደራቃት ሰሞኑን ወይ ለውፍር ነበረ፣ አሁን ደሞ ሰሞኑን ሊያከሳይ ነው። አላለችም? እውነትሽ ነው ነው ፊትሽ ራሱ መጥጥ ብሏል። የምሬን ነው ግን ቶሎ ቶሎ ብላችሁ አሁን ወርሞላችሁ አይደል እንዴ ቶሎ ቶሎ ብላችሁ ቶሎ ጨርሱና አስኪ ደግሞ ሰላም ፍጠሩና ትንሽ ፋ አድርጉን ጭንቀሳላችሁ ያጭ ከማንም ጋር መሳደብ ምናምን ከሌ እንዲህ አለ ከሌ እንዲህ በቃ ሰለችን። አሁን ደግሞ እስኪ ፈታ በሉ ትንሽ ደግሞ ማለት ነው እንዲ ዘና ፈታ በቃ ሽክርክር በሉልን እስኪ አንድ ሰሞን ደግሞ ማለት ነው። አይሻልም? ቤተሰብ ከዚህ ሁሉ አሁን እኮ ሁሉም ነገር ተነቅቶባቸዋል። የሚሰሩት ነገር ብዙም የዓይን አጥጋቢ አይደለም። ይዞ የሚመጡት ነገር ዛሬ አሁን ሀይሚ ምንም በቃ ለማስመሰል ሞክራለች፣ ግን ደክሟታል። እንደምታዩት በጣም የደከማት በዛ ላይ ማውራት አልቻለችም። አይኗ ራሱ የሆነ በቃ እንትን ብሏል ምድቅ ደክም ሚለው ሰው አለ አይደል? አሁን መንገድ ተጉዞ ተጉዞ እንደዛ አይነት ሆናል። ሶ ደክማቸዋል። እንግዲህ ማለት አይዲያ መፈለጉ በራሱ ማሰቡ መላውራ ማለት በጣም ይከብዳል። ዩቲዩብ ቻናል መስራት እንደዚህ ቀላል እንዳይመስላችሁ በጣም ከባድ ነው። ሶ ቢበቃችሁ በጣም ጥሩ ነው ብዬ አስባለሁ። ተሳዳቢዎች ግን ስነ ስርዓት ይዛችሁ ብታዳምጡትና የዚህ ቪዲዮ መጨረሻ ብታዩት በጣም ጥሩ ነው ብዬ አስባለሁ። በጣም በጣም በጣም የሚያስተምር ቪዲዮ ነው ያመጣው። ዝም ብላችሁ ሀሚይ እንደዚህ ብለን እንደዚህ ብለን ድሮ ታሪክ እያመጣችሁ አዘብዝቡ። ሲገቡ ብሩክና ሀይሜ መቼም ቢሆን ያው ናቸው፣ አንድ ናቸው። ተለያዩ እንኳን ደሳ ለምትሉኝ አሜን እላችኋለሁ። ለእናንተ ይሄ ስለሆነ መልሳችሁ ማለት ነው። ሌላው ሲቀጥል እንግዲህ ዛሬ ብሩክ እንግዲህ አይዞህ መጥቶ በጥፊ ያስተናገደችው ሀይማኖት፣ ኦ ማይ ጋድ ሀይማኖት አደሰ። እንዴት ይተ ሴት ፊት ማትማች፣ ሴት ፊት አትማች። ለነገሩ ምንም ለውጥ አያመጣም። ሴት መሆንሽን ረስቼው ነው አላለች። ይህ ንግግር የሚያስቀኝ ነገር እኮ አንዳንድ የምታወራው ወሬ በጣም የሚያስቀ የምሬ ነው። ብላችሁ ና ብቻ ግን አውላላ ሜዳ ላይ ጥለዋት ነው የሄዱት ማለት ነው። ነገ ደግሞ ሀይማኖት አንዱን ሸበላ ጎተት ታርጋ ትመጣለች። በቃ ቲክቶኩን እናራግበዋለን ተቃጣዮቹ ማለት ነው። ከብሩክ ቂጥ ማለት ነው። ሀይማኖት ጠፋች ማለት ማለት ነው። ውሸት ውሸት እንደ መቶ ፐርሰንት ትፈርምላችኋለሁ። ሀይማኖት ከብሩክ ጋር ተለይታ በቃ ብሩክ ራሱ መቼም አይለያትም። መቼም ማለት ነው፣ ብሩክ ራሱ ማለት ነው። ግን ያው የሆነ ነገር እንድትማር የፈለገበት ነገር አለ። ይች ልጅ ሲያመጣት ማለት ነው ራሱ አክሶ ራሱ አነጋገሩ ራሱ ያስታውቃል። ተ አረጀሽ አለ ጊዜሽ ምናምን ምናምን እንዲህ እንግዲህ ሀይሚ በጣም ትናደዳለች ይመስለኛ ስትናደድ ትጨቃጨቃለች ምናምን ነገር ና በፊት ጀምሮ ነው አሮጊት የሚላት አሮጊት የሚላት የምትርጉሙ ምንድን ነው? እንግዲህ ያው ብዙ ጊዜ እኛ ሴቶች ብዙ ጊዜ እንጨቃጨቃለን ግን የምትጨቃጨቀው ያው ብዙ ነገር አሁን ባወራችሁ ዛሬ ባወራችሁ ነገር ብዙ ነገር ነው የተረዳሁት። ያው ሀይሚና ብሩኬ ምንም ነገር የላቸውም። ምንም ያን ያህል የሆነ መቀራረብ፣ እንደዚህ ቪዲዮ ሰርተው ይሄዳሉ፣ ይገናኛሉ፣ ምናምን ምናምን ያለፈ ነገር የላቸውም። እና አራት ልጆች ምናምን በሚባለው ደረጃ ምንም ነገር እንኳን ንክኪ እንኳን አልኖረን የሚባል ነገር ነው ስታወራ የነበረው። እና ያም ነገር ያው ትንሽ ይረብሻል ብዬ አስባለሁ ምክንያቱም አንዳንዴ ብቻ ይጨንቃል። ለማንኛውም እንደዚህ አይነት ነገር መሆኑ ማለት ነው። ሰው ልጆቻቸውንም እኔ ወንጀራ እናት አላሳድግም ብላለች። እንግዲህ ልጆቹን ካሰብን እንግዲህ ሌላ ነገር ማሰብ ግን አይከብድም። እንዴት ተወለዱ የሚባለው ነገር አላለን እንዴ? ገና ምንም ያልታለሙ ልጆች አላለች። አልታለሙ ሙስም እኮ ገና በቅድ እንደሆኑ አውቀናለች። እሱም የቅድ ልጆቼ አሉ እንደ እንጀራነት ሁለቱን ሰጠኛለች። ታሳድጊ ያለች ነው እያለ ያለ የነበረው ማለት ነው እና ብዙዎቻችሁ እየሳቃችሁ ኮመንት ስር የምትጽፉት ነገር ይህ ገርሞኝ ነበረ እና ውድ ቤተሰቦቼ የዛሬው ቪዲዮ ምንም አስተያየት ያሰጥበትም፣ ግን መቅረት ስለሌለብኝ ና የብሩክ ተሳዳቢ የሆናችሁ ሰዎች ቪዲዮን በደንብ ልብ ብላችሁ እዩት፣ ና ከዛ በኋላ ለመናገርም ለማውራትም ይደርሳል። ግዴታ ሃይማኖት ሴት ቦርሳ ታንጠለጥላለች ስለተባለ ብሩክ እንደዛ አይደለም። እንደዛ ከተባለ አብርሃም ማየት ትችላላችሁ። ብሩክ እኮ ማንም በህይወት ውስጥ ማንም ሴት የለችም፣ ማንም የኔ ጸዴ ጸዴ ሸበላ ወንድሜ ብሩክ እንዴ በዚህ ቀጥልበት። አሁንም ሃይሜናት ያስመጣችሁ እንጂ እሱ አይደለም፣ እሱ ፈልጎ አይደለም። ሃይሜናት እንድታመጣ ያደረገችው ሃይሜናት ባይዘወይ ማለት ነው። ባላችሁን እንደዚህ እየጨቀጨቃችሁ እየጨቀጨቃችሁ ወደማይሆን ቦታ እየገፋችሁት እንደሆነም በዛውም ያስተምራችኋል። ምክንያቱም በቃ ጭቅጭቅ ጭቅጭቅ ሲል ሰምታችኋል። ወንድ ልጅ ጭቅጭቅ አይፈልግም በነገራችን ላይ እና በዛ ምክንያት እንድትማሩበት ብዙ ነገር ብቻ ያስተምራል። ቆም ብላችሁ አዳምጡት። ያመጥ ጥሩ ነገር ነው። ዝም ብላችሁ መንገብገብ ጥሩ አይደለም። ገና ከሴት ጋር ሄደ እንደዚህ ሆነ ወደዛ ወጣ ወረደ። ብሩክ አንድ ልብ ነው ያለው፣ አንዱ ልብ እሱም የሃይማኖት ነው። ሃይማኖት ግን በስነ ስርዓት እንድትይዝለት ይፈልጋል። ምክንያቱም ግዴታ አንድ ሴት ልጅ በጣም እንደዚህ በምላስ ጎበዝ ስለሆነች ያኔ ያን የጎደለ ነገር ይኖራል፣ በብሩክ ጋም ይኖራል፣ በሃይሚ ጋም ይኖራል። ያንን ነገር እሱ አሁን በሷ ማስተማር ፈልጓል። ሃይሚ ደግሞ እንግዲህ ነገ አንዱን አምጥታ እሱ ማወቅ ያለበትን ነገር ታሳውቀዋለች ማለት ነው ውድ ቤት ሰዎቻችን ግን በዚህ አጋጣሚ እኔ ብሩኬ በአቅፋት ችልጅ ደስ ይለኛል፣ ግን ደግሞ ካላቅፋት አያምርም ድራማው። ምን ታደረጉታላችሁ? ሲመች ወንድማችን ፈታበል። የቡቡዬ እህቶችም ይህኔ ስማርቶች ያላችሁን ነገር እየፈጸማችሁ ነው። በጣም በጣም በጣም በጣም ከልብ ከልብ ነው የምናመሰግነው፣ የቡቡዬ ምርጥ ምርጥ እህቶች ማለት ነው። እንወዳችኋለን። ባይ ባይ። እስከ መጨረሻ አለን።